ወገኖች እንግዲህ በጊዜ በፍኖተ ሰላም ከተማ የታየ እግዚአብሔር ቁጣ ማለት እንደዚህ ነው። እግዚአብሔር እንግዲህ አንዳንዴ ሲቆጣ እኛ ከመጠን በላይ በምንሰራው ነገር እንግዲህ ቁጣውን በዚህ ነገር ያሳያል። ሁኖታል ሁሉ ነገር ወገን እንግዲህ ይታያቸዋል። እንግዲህ በፍኖተ ሰላም ከተማ እየታየው ነገር ይህንን ይመስላል። ጭራሽ በረዶ ማይታወቅ በረዶ ይህን ይመስላል። ወገን እንግዲህ እያያችሁ ነው፣ እያያችሁ ነው። እግዚአብሔር ሲቆጣ በዚህ በዚህ መልክ እንደዚህ አይነት ነገር ያመጣል እና እባካችን እባካችሁ እያንዳንዳችን ከጊዜ ከእንደዚህ አይነት ቁጣ ለመራቅ ብንሞክር ይሄ እርስ በርስ ምናምን የሚመጣው ነገር ነው። እንግዲህ እንደዚህ የሚያደርግ ነገር ማለት ነው። እንግዲህ እባክህ ይህንን ቁጣ ጊዜ ሊያረቅልን ነው እንግዲህ ሊመልስልን ነው የሚባለው፣ ሌላ ምንም አይባልም። ከእንደዚህ አይነት ቁጣ ያድነን። እንግዲህ ወገኖቼ የምታዩት በሙሉ በረዶ ነው። በረዶ በረዶ ሲባል ደግሞ ጭራሽ ድንጋይ የሚያክል በረዶ ማለት ነው። ይህ ሲጥል ለአስራ ምናምን ደቂቃ ነው እንግዲህ ወገን የጣለ ይሄ በረዶ። ይህ በረዶ እየወደቀ እያለ እንግዲህ ውጭ ላይ የተገኘ ሰው ማለት ጭራሽ ሕይወቱ አያገኝም። እውነት ነው እላችኋለሁ፣ ጭራሽ ጭራሽ ሕይወቱ አያገኝም ማለት ነው። እስኪ እዩት፣ እስኪ እዩት በመድሃኒዓለም ያለ